አንድ እዛኛው ሰርኩት ላይ በግልጽ አልታያለች ነበረች። እሷም ያው እንደነገርኳችሁ ዚነር ዳውድ ትባላለች። እቺ ዚነር ዳውድ እንግዲህ አቅሟ ማለት ፈንክሽኗ ቦልቴጅ ሬጉሌተር ነው። ይሄ ደግሞ ኦቶኮፕለር በላ ኦቶኮፕለር። ይህም ኦቶኮፕለር እንግዲህ ከአንደኛው ፌዝ ወደ ሌላኛው ፌዝ ወይም ፕራይመሪቹ ሴኮንደሪ ሴክሽን ላይ ጃምፕ የሚያደርግ ነው፣ ያለ ኮኔክሽን ቮልቴጅ ጃምፕ የሚያደርግ ነው። እዚህ ጋር ደግሞ የምታዩት ያው ዜነር ነው። እዚህ ጋር በድጋሚ እዚህ ጋር አለች ቀይ በጥቁር የሆነች ሆነች ዜነር ዳርማ ነው። እና የቀረ ኮምፖነንት ካለ ለማሳየት ሞክሬ ነው። ይሄ ደግሞ ትራንስፎርመር ነው የሚባለው። እንግዲህ እዚህ ሰርኪት ላይ እነዚህ ያላየናቸው ወይም በደንብ ባታገኝ የምናስበው ነው። አሁን ቀጥታ ኤሌክትሮኒክስ ዲቫይስን ጥገና ስናደርግ የሚያስፈልጉን ልዩ ልዩ መፍቻዎች ይኖራሉ ወይም አስፈላጊ የጥገና መሳሪያዎች ናቸው። አንደኛው ስክሪው ድራይቨር ወይም ፊሊፕስ ስክሪው ድራይቨር ወይም በተለምዶ ከጣሊያን በወረስ ነው ካቻቪቴ ይባላል። እንግዲህ ካቻቪቴ አይነቶች ወይም ስክሪው ድራይቨር አይነቶች ብዙ ናቸው። ያ መጀመሪያ የሆነው ፊሊፕስ ነው፣ ወይም አሜሪካን ካቻቪቴ የሚለው ይሄ ደግሞ ሁለቱንም የሚያካትት ነው። ፍላትና ፊሊፕስ ስንፈልግ፣ ፍላቱን ስንፈልግ ደግሞ አሁን በዚህ ሳይድ ፍላት አለ። ገልብጠን ደግሞ ፊሊፕሱን የሚጠቀምበት ወይም አሜሪካን ካቸት የሚለው ፓርት ለምንጠቀም እንችላለን። ፍላቱን ነው የምፈልገው። እንደ ቴስት ላይትም ያገለግላል። ይህ ደግሞ ትንሽ ለየት ያለች ቴስት ላይት ነች። ትሬስ ታደርግልናለች። በነገራችን ላይ ፖዚቲቭ ኔጌቲቭ ያለውን ፓርት ትነግረናለች። እንደገና ደግሞ የድሮ ቲቪዎች ላይ ፍላይባክ ቼክ ታደርግለች። በተጨማሪ ደግሞ ግድግዳ ውስጥ የተቀበረ ኬብል ተቋርጦ ከሆነ ትሬስ የምናደርግበት ወይም

ተዘርግቶ ጋር ሎክ ማረጊያ ነች። ፕረስ በምናደርግበት ሰዓት እንደዚህ ለቃል ክፍተት መፍጠር እንችላለን። መልሰን ፕረስ ናያለው ይታታል። እንደዚህ ስንጨርስ እንደዚህ ፊልዋን መልሰን እናስቀምጣለን ማለት ነው። ኔክስት ደግሞ እቺ እንግዲህ አይሲ ሬጂስተር ና በጣም ትንንሽ ነገሮችን ልንይዝበት የምንችል እንደ ቶል አይነት ነች። እና እቺም ስክሪው ድራይቨር አለት ወይም የካቸ አይነት ነች። ሙሉ በሙሉ ኢስፕሊት አልተደረገችም። ኤሌክትሪክ ሾክ ያለበት ቦታ ላይ እሷ መጠቀም አንችልም። እቺ የምናያት ደግሞ ዲጂታል ፋይንደር እንዳለው ሁሉ ከአናሎግ ፋይንደር ነች። ቢስ ስራዎችን ስንሰራ አናሎግ የምትሆነ ሽን ልንሰራበት የምንችል ፋይንደር ነው። እዚ ጋር ከዲሹ የሚመጣው ቱሪስ ይበ የሚለው ላይ አስራ እንግዲህ ምን ያህል እዚ ጋ በሚያሳየው ሲግናል መሰረት አስራ ስምንት ዜሮ ቦልት ምናምን የሚለው ቼክ አድርገን አጀስት እናድርግና አፕሊኬሽን ስንሰራ እናያለን። እንዴት ነው የሚሰራው? በተግባር እናያለን። አሁን እዚህ ጋር ለማስተዋወቅ ያለው ያሉትን ማቴሪያሎች ይህ ደግሞ ያው ህክምና ላይ የምናገኘው ለምሳሌ ማስተር ነው። አንዳንድ ኢንኬዝ ያስፈልግ የሚችሉ የሚችልበት ኮንዲሽን ስላለ ኮንዲሽንስ ላይ አለ። ነው ቪዥዋል ነው ጥሩ ማስተር ይሆናል። አሁን ደግሞ ዌልድ የምናደርግበት ልንበይድበት ከሚንችለው መሳሪያ ውስጥ አንዱ አይረኒንግ ሶልደር ሶልደር ካለኝ ይባላል የምትባለው ነች እቺ እንግዲህ የራሱ የሆነ ስታንዳርድ ናት። የምትለየው ታ ሰባት ጊዜ መሬት ላይ እናስቀምጠው ሊያቃጥል በሚችል ነገር ስላለ የራሱ ስታንዳርድ ነው። ይህም አይረኒንግ ነው፣ ወይም ሶልደሪንግ ማቴሪያል ነው። ይሄ ደግሞ ምታዩት

ስራ ደግሞ ስንሰራ ከሰርኪዩት ቦርዳችን ላይ ማይክሮፎንች ላይ የምናነሳበት ዲስሶልደሪን ዋይር ቀድሞ ሶልደር የምናደርግበት ነው። ይሄ ደግሞ ዲስሶልደር ነው፣ ከላዩ ላይ ሊዱን ልናነሳበት የምንችል ትንሽ ሽንትን የተደረገ እንደመረብ የተሰራ የኮፕር ዋይር ነው። ዲስሶልደሪን ዋይር ይባላል። ስቱ ትንሽ ትብልና ያለው። ይሄ ደግሞ ዋግዝ ነው። ዋክስ እንግዲህ ሶልደር ስናደረግ አንዳንድ በቀላሉ ኮኔክሽን እየፈጠረ የሚያስቸግረን ሲኖር ይህንን በምናደርግ ሰዓት እያንዳንዱ የአይሲዩ ወይም የትራንዚስተሩ እግር ፍሪ ይሆነልናል። ፋይናሌ ዋናዋ እንግዲህ የምትባለው በኛ ስራ ላይ መልቲሜትር ነው። ይሄ መልቲሜትር ብዙ ስራ አለው። ከሶስት ነገሮችን እንደዚህ ጋር መለካት ይችላል። መጀመሪያ ያው ካፓስታንስ ማነው መጀመሪያ ላይ እሺ በኤሌክትሮኒክስ ዋነኛው መልቲሜትር ነው። ይሄ የምታዩት መልቲሜትር ዲጂታል መልቲሜትር ይባላል። አውቶማቲካሊ ይጠፋል፣ አብርታችሁት ያው ጊዜውን ጠብቅና ይጠፋል። እንግዲህ ይህ መልቲሜትር የተለያዩ ሴክሽኖች አሉት፣ ወደ ስድስት ሚሊዮን ሴክሽኖች። ከዛ ሴክሽኖች ውስጥ አንደኛው ቮልቴጅ ነው። ቮልቴጅ ደግሞ ኤሲ እና ዲሲ ያለው፣ እዚህ ጋር የምታዩት በሰረዝና ነጥብ ምናየው ዲሲ ቮልት ነው። ከዚህ እስከዚህ ሬንጅ ያለው ዲሲ ቮልት ይባላል። ከዚህ ደግሞ እስከዚህ ቮልት ሆኖ ኤሲ ነው፣ ኤሲ ቮልት ነው። እዚች ጋ ኤስኤችኤፍ አለ፣ ስፔሻል ኬስ ሲሆን ነው። ይሄ ግን አምፔር ነው። አምፔሩም ልክ እንደዚሁ ኤሲ እና ዲሲ አለን ማለት ነው። እዚህ ሁለቱ አምፔሮች ናቸው። ይሄኛው ሬንጅ ግን ከፓስተር ለመለካት ማይክሮፋራድ እና ናኖፋራድ ድረስ ያለው ሬንጅ ነው። ይሄ ትልቁን ሬንጅ የያዘው ሬዚስታንስ ሜጀር ምናደርግበት ነው። እስከ ሜጋ ኦም ድረስ ሜጀር ነገ እዚች ጋ ግን ያው በድምጽ ኮንቲኒቲ ቼክ ምናደርግበት ነው። ፕሮቦችን ስናይ እዚ ጋ ኮመን አለ እዚ ጋ ደግሞ ቮልቴጅ እና ሬዚስታንስ ለመለካት ቀዩን እዚ ጋ እንሰካለን። እዚ ጋ ደግሞ ከመጣን ሚሊ አምፔር የሆኑትን በሚሊ አምፔር ደረጃ ያሉትን እዚ ላይ ሰክተን በዚህ ችሬንጅ ውስጥ አሁን እዚህ የምታዩት ሚሊ አምፔር ነው፣ እና እዚህ ውስጥ አድርገን ሜጀር እናደርጋለን። ወደዚህ ከመጣን ግን ከዛ በላይ ያሉትን ኤሲ እና ዲሲ አምፔሮችን ሜጀር እናገበታለን ማለት ነው። እና ይህ መልቲሜትር እዚህ ጋር በምናደርግበት ሰዓት ቮልቴጅ እና ሬዚስታንስችን በቋሚነት እንለካለን። እዚህ ግን ትራንዚስተር፣ እዚህ ቅድም ካሳየዋችሁ ከኮንቲኒቲ ውጪ መለካት ስንፈልግ ቀጥታ ትራንዚስተሮችን እዚህ ላይ አምጥተን እንሰካለን። ፒኤንፒ ፒና ኤንፒኤን፣ ኦ ባትሪ ሶሪ፣ እንግዲህ ባትሪ አዳርጌ እንደ እያንዳንዱ ነገር እየለካን አብረን የምናይ ይሆናል። እስከዛ መልካም ጊዜ።